ሰላም ሰላም፣ እንደምን አላችሁ? ዛሬ በህፃናት አእምሮ እድገት ላይ አምስት ጠቃሚ ምግቦችን እጠቅስላችኋለሁ። እነዚህን ምግቦች ለልጆቻችሁ የምትመግቧቸው ከሆነ ልጆቻችሁ ብሩህና የበለጸገ አእምሮ ባለቤት ይሆናሉ ማለት ነው። ቀጥታ ወደ ጉዳይ ስገባ አንደኛ ላይ የተቀመጡት አሳዎች ናቸው፣ ወይም ደግሞ ለሰርዲን የምንላቸው አሳዎች ያሳዝለኝ ኦሜጋ ስሪ ያላቸው አሳዎች እነዚህ አሳዎች ኦሜጋ ስሪ ፋቲ አሲድ ይዘዋል። ስለዚህ በጣም በኦሜጋ ስሪ የበለጸገ ስለሆነ ለህፃናት ያምግብት በጣም ወሳኝ ከሚባለውና የመጀመሪያ ደረጃ ላይ የሚቀመጠው የምግብ አይነት ነው ማለት ነው አሳ። ስለዚህ እነዚህን አሳዎች በተለያየ መልክ ለልጆቻችሁ ልትመግቧቸው ትችላላችሁ። በዘይት መልክ ይኖራል፣ በስጋ መልክ ሊኖር ይችላል። ስለዚህ በብዛት ሜርኩሪ ፍሪ የሆነውን አሳ ለልጆቻችን ብንመግባቸው ልጆቻችን የበለጸገና ብሩህ ወይም ደግሞ ለትምህርት ክፍት የሆነ አእምሮ ባለቤት ይሆናሉ ማለት ነው። በሁለተኛ ደረጃ ላይ የተቀመጠው ምግብ እንቁላል ነው። እንቁላል በጣም ጠቃሚና ቾሊን የሚባል ንጥረ ነገርን የያዘ ነው። ስለዚህ ይሄ ንጥረ ነገር ብቻ ሳይሆን ደግሞ ፕሮቲንም በተጨማሪነት ይዘዋል። ስለዚህ እንቁላልን ለልጆቻችን ብትመግቧቸው የትምህርት አቀባበላቸውን እና የአእምሮ ብልጽግና እድገታቸውን የሚያካትን በጣም ጠቃሚ ከሚባል ምግብ ውስጥ ሁለተኛ ደረጃ ላይ አስቀምጦታል ማለት ነው። ሶስተኛ ላይ የምታገኙ ቤሪ የሚባሉት ወይም ደግሞ ፕሎቤሪ፣ ስትሮቤሪ፣ ራስቤሪ የሚባሉት እነዚህ የቤሪ ታይፖች እነዚህ አንቲኦክሲደንት የሆኑ በአንቲኦክሲደንት የበለጸጉ ምግቦች ናቸው። እነዚህም ደግሞ ቢመገቡ ትምህርታቸው ላይ የተሻሻለ የትምህርት አቀባበል ሂደት እንዲኖራቸው ያደርጋል። ስለዚህ እነዚህ ምግቦች በብዛት በጥሎ ነው የሚመገቡት። እነዚህ ቢመገቡበት ሶስተኛ ደረጃ ላይ ጥናቶች ያስቀመጡት ለአእምሮ ብልጽግና ወይም ለአእምሮ እድገቱ ወሳኝ ከተባሉ የምግብ ዝርዝሮች ወይም ደግሞ የፍራፍሬ አይነቶች ሶስተኛው ቤሪ ነው ማለት ነው። አራተኛ ላይ የተቀመጠው ሌላኛው ደግሞ የወይራ ፍሬ ነው። የወይራ ፍሬ፣ አልሞንድ፣ ቺያ ዘር እነዚህን የመሳሰሉ ፍራፍሬ ታይፖች ናቸው እና እነዚህን ቢመገቡ በቪታሚን ኢ እና ዚንክ የበለጸጉ ስለሆነ ለአእምሮ እድገታቸውና ጤንነታቸውን በማስጠበቅ በጣም በጣም ወደር የሌላቸው የፍራፍሬ ታይፖች ናቸው። እነዚህ ለልጆቻችሁ በመመገብ ልጆቻችሁ የበለጸገ የአእምሮ እድገት ባለቤት ማድረግ ይችላሉ ማለት ነው። በተጨማሪም የወይራ ዘይት ወይም የወይራ ፍሬ በኦሜጋ ስሬ የበለጸገ ስለሆነ ኦሜጋ ስሬ ደግሞ ለአእምሮ ብልጽግና በጣም ወሳኝ ከሚባሉት የንጥረ ነገር አይነት አንደኛው ስለሆነ በአራተኛ ደረጃ ላይ የተቀመጡት እነዚህ ፍራፍሬዎች ናቸው ማለት። በአምስተኝነት የተቀመጠው ደግሞ አትክልቶች ናቸው። እነ ቆስጣ፣ ካሌን፣ ብሮክሊ እነዚህ ደግሞ የፎሌትና ብረት እንዲሁም አንቲኦክሲደንት ንጥረ ነገሮች የበለጸጉ ምግቦች ስለሆኑ ለልጆች አእምሯቸው እና የአእምሮ ጉልብትና ና የአእምሮ እድገት በጣም ጠቃሚ ከሚባሉት የአትክልት ዘሮች ውስጥ ይመደባል። ስለዚህ እነዚህንም በመመገብ ልጆቻችሁ በጣም የበለጸገ ብሩህና ክፍት አእምሮ ባለቤት እንዲሆኑ ማድረግ ይችላሉ። ለዛሬ ስለተከታተሉን በጣም አመሰግናለሁ። በሚቀጥለው ደግሞ በሌሎች ቲፖች እንድንገናኝ ይህንን የዩትዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ይወዳጁ ማለት ፈልጋለሁ። እስካሁን ቆይታችሁ ስለተከታተላችሁን ከልብ አመሰግናለሁ። ቻው ቻው።